አንዳንድ ያስባችሁታል። ሄርሜላ ሆናችሁ ራሳችሁን በሄርሜላ ቦታ ለማስቀመጥ ሞክራችሁ ታውቃላችሁ? አሁን ላይ ይህ አብርሽና የሩታ ግንኙነት ወደ ቀድሞ ለመመለስ ውይይት ተቃረበ በሽማግሌዎች ጣልቃ ገብነትና በሩታና በአብርሽ ቤተሰቦች መካከል ንግግር ከተካሄደ በኋላ የሁለቱን እርቅ ለማሳለጥ የተለያዩ ሙከራዎች እየተደረጉ ይገኛል። ነገር ግን እነዚህ ሙከራዎች አሁን ላይ ከፍተኛ የሚባል እንቅፋት እየገጠማቸው ይገኛል። አብርሽ በተደጋጋሚ ቢነገሩ፣ እነዚህን የሽምግልና ጥሪዎችና የአባቱን ጭቅጨቃ በቀላሉ ሊቀበሉ አልቻለም። በተቃራኒው አዲስ አበባ ውስጥ ሆኖ ከውሽማው ጋር ያለውን ግንኙነት አጠናክሮ ቀጥሎበታል። እንዲያውም እንደ እምቡጥ አበባ አዲስ ፍቅር ላይ ናቸው። ፍቅራቸው እያበበ ይገኛል። ቀን በቀን ፍቅራቸውን በፕራንክና በተለያዩ ነገሮች እያሳዩን ይገኛሉ። እኛ እንደዚህ ነው ፍቅራች፣ ፍቅረኛሞች ከኛ ሊማሩ ይገባል እያሉ ይገኛሉ። ነገር ግን በዚህ በኩል ደግሞ የሽማግሌዎች ተጽዕኖ እየበረከተ ይገኛል። የአባቱ ጭቅጨቃ እየበዛበት ይገኛል እና አብርሽ ይሄኛውን ፍቅር ትቶ ወደ ሚስቱ ለመመለስ ጥቂት ጊዜያቶችን እየቆጠረ ይገኛል ምክንያቱም አይቀሬ ነገር ስለሆነ ታዲያ እነዚህ ነገሮች ለማክሸፍ ሔርሜላ የተለያዩ እርምጃዎችን ልትወስድ ትችላለች። አሁን ላይ እንደሰማነው ከሆነ ሔርሜላ የተለያዩ መልእክቶችን ለሩታ እየላከች እንደሆነ ሰምተናል። ከእነዚህ መልእክቶች መካከል እንግዲህ ሩታን ለማስቀናትና ከአብርሽ ጋር የተለየ ግንኙነት አለኝ የሚያስብሉ ፎቶዎችና የተለያዩ ቪዲዮዎችን ለሩታ በሌላ ሰው እየላከች እንደሆነ ሰምተናል ማለት ነው። እንግዲህ ራሷ መሆኗን በተለያዩ ኮዶች ለሩታ የምትናገር ሲሆን ሩታ እነዚህን ነገሮች መናገር አትፈልግም፣ ምክንያቱም እየተላኩ ያሉት በሌላ ሰው አካውንት ስለሆነ። ነገር ግን ለሩታ እንዲገባት ተደርጎ በኮድ ተቀነባብሮ የሚላክላት እንደሆነ ነው የሰማነው። እነዚህ መልእክቶች ከአብርሃም ጋር አብራ እንደምትኖርና ከአብርሃም ጋር ያላቸውን ፍቅር የሚያሳዩ ሩታንም ቅናት ውስጥ እንዲከቱ ተደርገው የተሰሩ ፎቶዎች ናቸው ማለት ነው። እነዚህ ፎቶዎች ኢምፕሊኬሽናቸው ወይም ዓላማቸው በሩታና በአብርሃም መካከል ያለውን ነገር ለአንዴና ለመጨረሻ ጊዜ መቆራረጥ ሲሆን፣ ሩታ እነዚህ ነገሮች ደግሞ አሳይታ ከአብርሃም ጋር ተመልሳ እንዳትሆን በሌላ ሰው አካውንት አድርጋ እነዚህን ነገሮች እየላከች እንደሆነ መረጃው ደርሶኛል ማለት ነው። በተለይ ደግሞ እነዚህን ነገሮች እንዲደግፉና እንዲያጠናክሩ ተደርገው የተለያዩ መረጃዎች አሁንም በሌላ ሰው ለሩታ እንዲላክ ተደርጓል። አሁንም በሌላ ሶስተኛ ሰው ሄርሜላና አብርሃም አብረው እየኖሩ እንደሆነና በድሮ በሩታና በአብርሃም ቤት አብረው እየኖሩ እንደሆነ በጥቂት ማስረጃ ፎቶዎች ተደርጎ ተቀነባብሮ አሁንም ለሩታ ከቅርብ ሰው ደርሷታል ማለት ነው። እንግዲህ እነዚህ ሶስተኛ ሰዎች እነማን ናቸው? ሄርሜላስ እየተጠቀመችው ያለው ሰው ማን ነው? የማንን አካውንት ተጠቅማ ነው ለሩታ መልእክት እየላከች ያለችው? እንግዲህ እነዚህ ሶስተኛ ሰዎች ሁለት እንደሆኑ ግራራውቋል ማለት ነው። እነዚህ ሶስተኛ ሰዎች አንደኛው የቅርብ ሰው እንደሆነ እና በሩታ እንደሚታወቅ እናውቃለን። አንደኛው ግን በፍጹም አይታወቅም። ሄርሜላ ለአደገኛ መረጃዎች የምትጠቀምበት ወይም የራሱ አካውንት ነው ወይም ሌላ ሶስተኛ ሰው እንደሆነ ነው መረጃው ያለ እናም የሄርሜላ ቀጣዩ እርምጃ ምን ሊሆን ይችላል? ለምንድ ነው ውስ እነዚህን ነገሮች የምታደርገው? ለምንድ ነው ውስ አብርሃምና ሩታ ወደ እርቅ በሚሄዱበት በዚህ ሰዓት እንደዚህ አይነት መልክቶችን አጠናክራ እየላከች ያለችው? በቀጣይስ ምን ሊፈጠር ይችላል? አቤል አዲስ ሚሽን ተቀብሏል። በሩታ አዲስ ሚሽን ይዞ ወደ አዲስ አበባ እየመጣ ነው። ሄርሜላና አብርሽ አንድ ላይ ነው የሚኖሩት ወይስ አብርሽ አሁንም ብቻው ነው እየኖረ ያለው? እነዚህ ነገሮች ለማጣራትና አጠናክሮ ለሩታ መልዕክት ለመላክ አዲስ ሚሽን ተቀብሎ ወደ አዲስ አበባ እየመጣ ነው። ታዲያ ሄርሜላ ይሄ መረጃ እንዳላት ሁላችንም የምናውቀው ጉዳይ ነው። ታዲያ ሄርሜላ ዝም ብላ ልትቀበለው ወይም አቤልን እንኳን ደህና መጣ ልትለው አትችልም። እንዲሁም አጋጣሚውን ልትጠቀምበት ትችላለች። አቤል ወደ አብርሃም ቤት በሚመጣ ሰዓት እንግዲህ ሄርሜላና አብሪሽን ባልተገባ ወይ ባልተገባ መንገድ የአብርሃም ቤት ውስጥ ሊያገኛቸው እንደሚችል ጥርጣሬው አለን ማለት ነው። እሱ ብቻ አይደለም፣ እነዚህን ነገሮች አመቻችታ ልጠብቀው ትችላለች ማለት ነው። እንግዲህ ሄርሜላ ይህንንም ካልፈለገችውና ሌላ ፕላን አለኝ ካለች ደግሞ የሚቀጥለው ፕላኗ ሊሆን የሚችለው ከሩታ ጋር ያለውን የቴክስት ግንኙነት መቀጠልና አብርሃምና በሩታ መካከል ያለውን ጥርጣሬና ክፍተት ማስፋት ይሆናል ማለት እንግዲህ ሄርሜላ በቀጣይ አርግዣለሁ ልትል ትችላለች ማለት ነው። ምክንያቱም እየላከቻቸው ያሉት መልእክቶችና እየላከቻቸው ያሉ ፎቶዎች ወደዛ እያጋደሉ ስለሆነ እንግዲህ ሔርሜላ የላከቻቸው ያሉት ፎቶዎችና መረጃዎች ከአብርሃም ጋር ያላችሁን ግንኙነት የሚያሳዩና ከአብርሃም ጋር አብረን እየኖርን ነው ከአብርሃም ጋር ይህን ያህል ክሎዝ የሆነ ሪሌሽንሽፕ አለን የሚያስብሉ ናቸው ማለት ነው። ስለዚህ በቀጣይ ሔርሜላ አርግሽ ያለው ትል ትችላለች። የሔርሜላ ቤተሰቦች ጣልቃ መግባት ትልቅ እድል እንዳላቸው ይሰማናል ማለት ነው። የሔርሜላ ቤተሰቦችስ አብርሃምን በቀላሉ ሊተውት አይችሉም ማለት ነው። ከዛ በኋላ ከዛ በኋላ አብርሃም ታሰረ ልንል እንችላለን። በዚህ ጋር እርቁም ማድረግ እንዳይችል ተደርጎ ተጠፍንጎ ይታሰራል ማለት ነው። በዚህ ጋር ከእሱ እንዳላረገዘችና ከእሱ ጋርም ያን ያህል ግንኙነት እንደሌላት ፕሩፍ ማድረግ አለበት። ስለዚህ አብርሃም ከሚስቱም ሳይሆን ከሔርሜላም ሳይሆን መሀል ላይ ሊቀር ይችላል ማለት ነው። አብርሃም እንግዲህ ከሔርሜላ ሴታፕ ወይም ከሔርሜላ ወጥመድ ለመውጣት የተለያዩ ነገሮችን ሊያደርግ ይችላል ማለት ነው። እንግዲህ እነዚህ በሙሉ የወደፊት ሀሳቦች ናቸው ማለት ነው። አሁን ላይ ሔርሜላ ከምታደርጋቸውና አሁን ላይ ሔርሜላ ከምትገብራቸው በተለይ ለሩታ ቴክስት ከምትልክበት አጋጣሚና ሁኔታ ጋር ስናገናኘው ነገሮች ወደዚህ ሊያመዝኑ እንደሚችሉ ጥርጣሬው አለን ማለት ነው። ነገሮች እንደዚህ ይሆናሉ ወይም በእርግጠኝነት ይሄ ነገር ሊሆን ይችላል ብለን የምናስበው ወይም የምናደርገው ነገር የለም ማለት ነው። ነገር ግን እናንተ በሔርሜላ በኩል ብትሆኑ ምን አይነት ሴራዎችን ልሰሩ ትችላላችሁ? ምን አይነት ነገሮችን ልተገብሩ ትችላላችሁ? አብርሃምን የእጃችሁ ለማድረግ ምን አይነት ጉድጓድ ልቆፍሩ ትችላላችሁ? ምን አይነት ወጥመድ ልሰሩ ትችላላችሁ የሚለው ነገር አጠያያቂ የሚያደርገው ማለት ነው። የሞሳድ ጭንቅላት ነው ያላት የምትባለው ሄርሜላ ከዚህ ርቀት ራሱ ተሻግራ ባልጠበቅናት መንገድም ልትገኝ ትችላለች። እንግዲህ ነገሮች ይሳካላታል ወይስ ይከሽፉባታል? በቀጣይ ሩታስ ከወለደች በኋላ ደረጃውን ጨምራ ከሄርሜላ ጋር ያለውን ቁማር ለማሸነፍ ትሞክራለች ወይስ ከአንቺ ጋር ያለኝን ቁማር እዚህ ጋር ቆማለሁ ብላ ሽንፈቶን ትገልጻለች። የሩታስ ቀጣዩ እርምጃዎች ምን ሊሆኑ ይችላሉ? የሄርሜላን ወጥመዶች መበጣጠስ ትችላለች ወይስ በሄርሜላ ወጥመዶች ተይዛ እንግዲህ ከአብርሃም ጋር ያላትን ግንኙነት ለአንዴና ለመጨረሻ ጊዜ ትዘገዋለች? የሩታም ተጠባቂና አጓጊ መልሶች ይጠበቃሉ ማለት ነው። ለማንኛውም ግን ሄርሜላ አሁን ላይ የተለያዩ መልእክቶችን ለሩታ እየላከች ትገኛለች። ሩታስ ምን አይነት ምላሾችን ትሰጣለች የሚለው ነገር አጠያቂ ያደርገዋል። አቢልስ ወደ አዲስ አበባ ሲመለስ ምን ያገኛል የሚለውም አጠያቂና አጓጊ ያደርገዋል። ምን ሊከሰት ይችላል? በአብርሃምና በሩታ መካከል ያለው ግንኙነት ለአንዴና ለመጨረሻ ጊዜ ሊዘጋ ወይስ እርቁ ሊሳካ? ቀጣዩ ምን ይሆናል? ሰናይ ጊዜ ይሁንላችሁ።